ሰላም ጤና ይስጥልኝ፣ ውድ የቻናላችን ተከታታዮች። ባለፉት ቀናት በርካታ ተማሪዎች በቴሌግራም እና በዩቲዩብ አስተያየት መስጫ ላይ በተደጋጋሚ ስጠይቁኝ የነበረ አንድ ወሳኝ ጥያቄ አለ። ይኸውም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮ የሪሚዲያል መግቢያ ነጥብ ከ40 እስከ 50 እንዲሆን እየታሰበ ነው ያሉት ንግግር በትክክል ምን ማለት ነው? እንዴትስ ነው የሚሰላው? እኔ 190 ነው ያመጣሁት። እኔ ደግሞ 240 ነው ያመጣሁት። ይሄ ማለት ስንት ማለት ነው? ከ40 እስከ 50 ማለት ከ240 እስከ 250 ማለት ነው ወይ ብላችሁ ብዙዎች ጠይቃችሁናል። ዛሬ በዚህ ቪዲዮ ይህን ግራ መጋባት ሙሉ በሙሉ ግልጽ ላደርግላችሁ ነው የመጣሁትኝ። እንደተለመደው ቪዲዮውን ላይክ በማድረግ ተከታተሉኝ። እንዲሁም ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። እስከማውቀው ድረስ የምመልስላችሁ ይሆናል ማለት ነው። ከዚህ ላይ ሌላው ማወቅ ያለባችሁ ነገር ደግሞ ይሄ ከ40 እስከ 50 ያሉት ነገር ገና በውይይት ላይ ያለ ነገር እንጂ እስካሁን አልተወሰነም ማለት ነው። እንደተወሰነ በዚሁ ቻናል ላይ የምናሳውቃችሁ ይሆናል ማለት ነው። እንግዲህ ፕሮፌሰር ብርሃኑ ነጋ ከአርባ ከ እስከ 50 ለማድረግ እያሰብን ነው ያሉት ከመቶ በፐርሰንት ለማለት ፈልገው ነው ማለት ነው እንግዲህ ከአርባ እስከ 50 በመቶ ማለት ደግሞ ዝቅተኛው የመግቢያ ነጥብ አርባ ፐርሰንት ሊሆን ይችላል ከፍተኛው ደግሞ ሐምሳ ፐርሰንት ሊሆን ይችላል ማለት ይህን ወደ ነጥብ ስንቀይረው ደግሞ አርባ በመቶ ማለት አርባ ሲካፈል ለመቶ ሲባዛ በስድስት መቶ ይሆናል ማለት ነው ይህም ማለት ወደ ሁለት መቶ አርባ ነጥብ ይመጣል ማለት ነው 50 በመቶ ማለት ደግሞ ሐምሳ ሲካፈል ለመቶ ሲባዛ በስድስት መቶ ይሆናል ዊች ኢዝ አራውንድ ሥሪ ሐንድረድ ወደ ሦስት መቶ ነጥብ ይሆናል ማለት ነው። ይህ ማለት የሚኒስትሩ ሀሳብ ሙሉ በሙሉ ተግባራዊ ቢሆን ዘንድሮ በሪሚዲያል ፕሮግራም ወደ ዩኒቨርሲቲ ለመግባት የሚያስፈልገው ዝቅተኛው ነጥብ 240 ሊሆን ይችላል ማለት ነው። ይህ ግን አልተወሰነም እስካሁን። እንግዲህ ይህ አሃዝ ምን ያህል ከፍተኛ እንደሆነ ለመረዳት ካለፈው ዓመት ጋር ስናነጻጽረው ባለፈው ዓመት በሁሉም አማራጮች ሪሚዲያል ለመግባት የተቀመጠው ዝቅተኛው መነሻ ነጥብ 31 ፐርሰንት ብቻ ነበር ማለት ነው። ይህን እንግዲህ ወደ ነጥብ ስንቀይረው ደግሞ 31 ሲካፈል ለመቶ ሲባዛ በ600 ስናደርገው ወደ ነጥብ ይሆናል ማለት ነው። ባለፈው ዓመት 186 ነጥብ የነበረው ዝቅተኛ መግቢያ ዘንድሮ ወደ 240 ነጥብ ከፍ ቢል በመካከላቸው እንግዲህ የ54 ነጥብ ልዩነት አለ ማለት ነው። በእርግጥ ይህን ያህል ነጥብ በአንድ ጊዜ ይጨምራል የሚል እምነት የለኝም። ይህንን ካየን እንግዲህ የእናንተን ውጤት ወደ ፐርሰንት ለመቀየር ከፈለጋችሁ ደግሞ በቀላሉ ያመጣችሁትን ውጤት ለጠቅላላ ውጤት ለምሳሌ ለ600 አካፍላችሁ በመቶ ማባዛት። ለምሳሌ 210 ያመጣ ተማሪ 210 ሲካፈል ለ600 ሲባዛ በመቶ ሲያደርገው ወደ 35 ፐርሰንት ይሆናል። በዚህ መንገድ የራሳችሁን ፐርሰንት በቀላሉ ማወቅ ትችላላችሁ። ባለፉት ዓመታት የነበሩትን የማለፊያ ነጥቦች ጨምሮ የዘንድሮ ማለፊያ ስንት ሊሆን ይችላል፣ እንዲሁም ደግሞ ማወቅ ያሉባችሁን ጠቃሚ መረጃዎች የሰራሁት ቪዲዮ ስላለ ከዚህ ቪዲዮ በታች ኮሜንት ላይ ሊንኩን የማስቀምጥላችሁናል። እንግዲህ ሊንኩን ክሊክ በማድረግ ቪዲዮ ሙሉ ለሙሉ በማየት ብዙ መረጃዎች ማገኘት የምትችሉ ይሆናል ማለት ነው። በዚህ ጉዳይ ላይ ያላችሁ ማንኛውንም ማስተያየት ወይም ደግሞ ጥያቄ ኮሜንት ላይ ጻፉልን። ከሰዓታት በኋላ አዳዲስ መረጃዎችን በዚሁ ቻናል ላይ ስለምንለቅላችሁ መረጃዎችን ስንለቅ እንዲደርሳችሁ የምትፈልጉ ደግሞ ይህን ቪዲዮ ላይክና ሰብስክራይብ ማድረግ አትርሱ። መልካም ጊዜ።